ሰላም ሰላም፣ ወገኖቼ እንደምን አላችሁ? የጌታ ኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን በማለት እንደገና ለየት አሁንም የተለመደውም ማለት ነው ይጀላችሁ ቅርብ ያለው እቺ እህታችን ፈላህ በጣም እግዚአብሔር የባረቃት ግብፅ ኦርቶዶክስ የወጣች የእውነት የክርስቶስ የእምነት አርበኛ ለወንጌልን ለአረቡ ለሙስሊሙ ዓለም ለማድረስ ምትዋጋ ብዙ ተጋሎ የምታደርግ ውድ እህታችን ናት። ጌታ ይባርካት። ጸልዩላት። እንጸልየላታለን። እኔም እጸልያለሁ። እናንተም ጸልዩ፣ ሸር አድርጉ፣ ሌላውም ይጸልየላት። ለምንድነው? ምክንያቱም ምክንያቱን ከእስላም ጋር መታገል ከባድ ነው እና እኛ እንኳን ተሰብስቦ በግሩፕ ሁኖ ስንት እንትን አለው። እሷ ግን ብዙውን ጊዜ የምትሰራው ብቻዋን ምክንያቱም እንደኛ እንትን ያለ የለም። ስለዚህ ምን ያስፈልጋታል? ጸሎት ያስፈልጋታል። መርዳት ምችሉ ደግሞ መርዳት፣ ባላችሁበት በአካውንቱ አገብታችሁ የምችሉትን ያህል መርዳት። ለምን? እንደዚች አይነት እህት ነው የምንፈልገው። ከኦርቶዶክስ እንደዚህ አይነት የሚወጣ ነው። እንዲህ አይነት እቺ ወጣ ተጋሎ የምታደርግ ናት። ሌላው ወንጌልን እንቅፋት የሚሆነውን ሁሉ እኛ እናከብርም እኛ የምናከብረው ለወንጌል የተነሳ አርበኛ ኃይሏን፣ ጉልበቷን፣ እውቀቷን፣ ጥበቧን፣ ፍቃዷን፣ ገንዘቧን፣ ሁለንተናዋን ሰውታ ለክርስቶስ ወንጌል የተሰለፈች እህታችን ናት። ስለዚህ ጌታ ይባርካት። ብዙ ነገር ነው። አሁን ወንድም ካሪም ተብሎ የሚጠራ ቁራን ከሪም አለ አይደል? ያ ካሪም ተብሎ የሚጠራ አንድ ከሪም ሙስሊም የነበረ አሁን ግን የጌታ የኢየሱስ ክርስቶስን ማንነት ያወቀ የተረዳ የጻፈላትን ተረጉምላቸዋለ። እሷም ደግሞ በተጨማሪ ከመጽሐፍ ቅዱስ ያን ማዳበሪያ ያን ማረጋገጫ ለሚሰማው ሙስሊም ሁሉ ታቀርባለች። እንቀጥል፣ እንስማ። እናንተ ግን ጸልዩ፣ እንጸልይላት። እሺ፣ ጌታ ይባርካችሁ። ሸር አድርጉ፣ ሸር ስታደርጉ ሌላውም ደግሞ ይስማ። ጸልላት።

ከሱ በስተቀር በማንም መዳን አይቻልም? ከማን ከኢየሱስ በስተቀር ወንድሜ እሱ የጻፈው ነው እንግዲህ ያው እንትን ያደረግ ነው ባለፈው እንትን ያለው ላይ ያለው ኢየሱስ ክርስቶስ እውነተኛ አምላክ ፈጣሪ አልፋና ኦሜጋ ፊተኛና ኋለኛ ትንሣኤና ህይወት ያለና የነበር የሚመጣ እውነተኛ ጌታ ነው ብሎ ነው የጻፈው

ስፍር ሩያእስሓወል ይህንን አንተ የተናገርከውን በመጽሐፍ ቅዱስ በማረጋገጥ ለሚትሰሙት ሁሉ ይህዙት ዘንድ ይህን አሁን አንተ ያልከውን ከመጽሐፍ ቅዱስ መጽሐፈ ራአይ ምዕራፍ አንድ ቁጥር 8 ላይ አነባለው ዮ በዮሐንስ ራእይ ምዕራፍ 1 ቁጥር ስምንት ኢየሱስ እንዲህ ይላል፣ አል አሊፉ ወልያ፣ እኔ አልፋና ኦሜጋ ነኝ፣ ቢዳየቱ ወኒሃየቱ፣ ፊተኛውና ኋለኛው ነኝ ይላል ጌታ፣ የነበረው ያለው፣ የሚመጣው የነበረው ያለውና የሚመጣው አልቃድር አላ ሁሉ ሸይእ ሁሉንም የሚችለው ሁሉንም የሚገዛ ጌታ ይላል። ክብርና ሞገስ ለኢየሱስ ይሁን አሜን። ሁሉን ገዥ የሁሉ ጌታ ኢየሱስ ነው።

የሙስሊም አምላክ የእስላም አምላክ ኢላሁል እስላም አምላክ ራሱ እንዲህ አይልም። እኔ ፊተኛና ኋለኛ መጀመሪያና መጨረሻ ነኝ አይልም። አል-ቃድር ሁሉንም የሚችል የሁሉ ገዥ፣ የሁሉ ገዥ፣ የሁሉ ዋና፣ ሁሉን ቻይ፣ ሁሉን ቻይ

እና ሁሉን የሚገዛ ሁሉን ቻይ ኢየሱስ ክርስቶስ ነው። ለእሱ ክብር ይሁንለት። ለእርሱ ሁሉ ክብር ሁሉ ለእርሱ ይሁንለት። አሜን፣ አሜን፣ አሜን፣ አሜን እላለሁ። እናንተስ ምን ትላላችሁ? ሃሌሉያ፣ ጌታ ኢየሱስ ይባርካት። ዋው! ሙስሊሙ ሁሉ እንደዚህ እየተረዳ ነው፣ እየመጣ ነው ወደ ክርስቶስ። እውነትን እያወቀ ነው፣ እውነትን እየተላበሰ ነው ብርሃን እየበራለት ነው። አንድ ሺህ አራት መቶ ዓመት ጨለማ የኖረው አሁን በቲክቶክ ላይ ብርሃን በራለት፣ አሁን በዩቱብ ላይ ብርሃን በላ በራለት፣ አሁን በፌስቡክ ላይ ብርሃን በራለት፣ በሬዲዮ፣ በተራራው፣ በገደሉ፣ በሜዳው፣ በሸለቆ፣ በሁሉም የኢየሱስ ብርሃን በራ። አሸነፈ ጨለማውን ሁሉ አሸነፈ። ስለዚህ ነው ካሪም እ ከስልምና ወጥቶ ይህን የመሰለ ቆንጆ ምስክርነት እውነት ነው። እሱ ያለችው ሕያው ምስክርነት ነው የመሰከረው። ክብር ለእግዚአብሔር ለአምላካችን ይሁን። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። የሰማችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች ደግሞ አስቡበት። እንደ ካሪም እንደ ከሪም እናንተም ኢየሱስ ትንሣኤና ሕይወት ጌታዬና ገዢ ብላችሁ እንድትቀበሉት አደራ በሰማይ አደራ በምድር እላችኋለሁ። ሰላም ሁኑልኝ ባይ